እንደዚህ በደመና ወደ እኔ ስትመጣ ያታለሁ እየመጣች እየመጣ እኔ ጋር ስደርስ በዚያን ዘመን ክርስቲያን መግደል ለነሱ የሚያጸድቅባቸው ዘመን እ ማህተባው ልቂ መጣ በውሸት ስገጅ ሙስሊም ነኝ ብለሽ ሂጂ ስራ መጣ። እኔ እንዴት ሆኖ ስራ አጥቼ ይቀመጣለሁ? ሰማዱ የሚያመጣውን አየዋለሁ። አልሄድም በቃ አስመስሎ ሰግዶ ወይም በዚያን ዘመን እኔ ግን በቃ መድኃኔዓለም አለ አልሄድም በዛ ምክንያት መስቀሉን አንገቴ ላይ እንዳየው ብዙ ነገር ያጠር ነበረ። እኔ ደግሞ በፍጹም መስቀሉም አይወልቅም አልደብቀው፣ ወደ ውስጥም ማርግሉኛል አልደብቅም። እኔ እኮ የጸሎትኋለኝ በርጮ አልኩት። ምንድነው የጸሎትኋለኝ? እንታገር ዘምዘም ይሉታል። እንደናንተ ዘምዘም የምንለው ነው። የማርያም የተደረሰበት ነው። እሱም ጭራሽ አትንኳት ሆነ የምባለው እንደምን ሆነ ነገር ስራ ችግር ሲመጣ የሆነ ነገር ሲመጣ ጸልልኝ ማለት ትደነቅ ትባላለች። ከኢትዮጵያ ወደ ሳውዲ አረቢያ ሪያድ ለስራ ጉዳይ ትጓዛለች። በምትጓዝበትም ጊዜ ክርስቲያን መሆኗንና በአንገቷ ላይ ያለውን ማተብ መስቀል ሳትፈታ ስምምነትን በማድረግ ነበር ወደዚያ ምድረ በዳ ሀገር የተጓዘችው። እንዲህ ባለ ጉዞ ስራ የጀመረች ሰዎቹ ትደነቅ ጠዋት ማታ የምትጸልይበት የምትጾምበት እንዲሁም ደግሞ እግዚአብሔርን የምታመሰግንበት ክፍል ተሰጥቷት በሳውዲ አረቢያ ሪያድ መኖር ከጀመረች ዓመታትን አስቆጥራለች። በእምነት እየጠነከረች በፈተናም እያለፈች የተጓዘችው ትደነቅ ከዕለታት አንድ ቀን በቤቱ ውስጥ ከነበሩት ታዳጊ ሕፃናት አንዱ በመውደቅ አደጋ ሕይወቱ አልፎ ነበር። በዚህ ድንጋጤና ጭንቀት ውስጥ የገባችው ትደነቅ፣ ቤተሰቦቹ በጭንቀትና በጩኸት ቤቱን በሚያናጉበት ሰዓት ላይ እሷ ማታ ማታ ውዳሴ ማርያም እየገለጠች ስታነብ ከስር ታስቀምጥ የነበረውን ጸበልን አምጥታ በወደቀው ልጅ ፊት ጸበሉን ትረጭበታለች። ልጁም እንደ እንቅልፍ ከወደቀበት ብድግ ብሎ ይነሳል። የልጁን መሞት አምነው እና አረጋግጠው የነበሩት ወላጅ ቤተሰቦቹ አሁን በትደነቅ እምነትና በተረጨው ጸበል አማካኝነት ልጁ ከወደቀበት ስፍራ ሲነሳ በማየታቸው አሁን በትደነቅ እምነት በተደረገው ድንቅ ተአምር ተደንቀው ትደነቅን ከዚህ ሰዓት ጀምሮ በፍርሃትና በማክበር ነበር በቤታቸው ሊይዟት የቻሉት ይህ ብቻም አይደለም ከዕለታት አንድ ቀን በቤቷ ማታ ሻማዋን ለኩሳ በምትጸልይበት ሰዓት ነበር። ኢየሱስ ክርስቶስ ከእናቱ ድንግል ማርያም ጋር በመምጣት ስለሷና ስለቤተሰቦቿ እንዲሁም ደግሞ ለስራ ስደት ስለወጣችበት ስለ ሳውዲ አረቢያ በእምነት እንዴት መጽናትና መብርታት እንዳለባት አንድ ግልጽ ማስረጃና ምልክትን እንደሰጣት ትደነቅ ትናገራለች። ይህንና መሰል ድንቅ ምስክርነቶችን በተመለከተ ትደነቅ በሳውዲ አረቢያ በቆየችባቸው ዓመታት ስለ ስለተፈጸሙትና ስለተደረጉት ድንቅ ተአምራትን የሰጠችውን ምስክርነትን ይዤላቸው ቀርብ ያለው ቻናላችንን ሰብስክራይብ ያላደረጋቸው ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷቸው የደወል ምልክቷን በመጫን ይህ ምስክርነት ለብዙዎች ተደራሽ እንዲሆን ላይክና ሼር በማድረግ እንድትከታተሉ የምጋበዛችሁ ሙልጌታ እስዩም ነኝ። ነው ከተማው ሪያድ ይባላል። ሪያድ ላይ ነበር የሄድኩትና ያው ትንሽ ንግግሮች ነበር ማለት እንደሌላው ኮንትራ ሳይሆን በተለየ ሁኔታ እንዲሆን ከአረቦች ጋር ማለት ከመሄድ ከመሄዴ በፊት እምነቴንም እንደማልቀይር ክርስቲያን እንደሆንኩኝ የዛ በጣም የሙስሊም ሀገር እንደሆነ አውቃለሁ። እኔ ደግሞ የመብርሃን ልጅ ነኝ ስለት እና በአላቅም ቃሏን በእምነቴ አልደራደር ነው በዚያን ዘመን። ከዚያ ይህን ሁሉ አስረድቻት እሺ ብላ ምና ነበር የሄድኩት የሚያስረዳ ሰው ነበር፣ በእንግሊዘኛ ማለት ነው። ወንድሞች ወንድሞቼንም ከዛ ሄድኩኝ። ከዛም እንደሄድኩ እውነት ነው እምነቴን አልተቃወመችው አምናን የተቀበለች ግን ትሰሪያለሽ ያለችው ስራ ጽዳት ብቻ ነበረ፣ ቤቱን ማለት ነው። ግን እዛ ሲሄድ እሷ መምህር ናት፣ ከባሏ ተለያይታ አምስት ልጆች ነበር ስድስት ልጆች ነበሯት። ሁለቱ ግን በሽተኞች ናቸው፣ ሶስቱ ጤነኛ ናቸው። አንዱ የ16 ዓመት አንዱ የ4 ዓመት ከስምንት ወር ህመምተኛ ነበር። እና እነሱን መያዝ እሷ መምህር ናት፣ እነኛም ተማሪ ናቸው። እነሱንም ማብላት፣ ማጠጣት፣ ሽንት ቤት ማጸዳዳት ያለ ሙሉውን እኔ ከሆነ እኔን ጊዜ 15 ዓመት ልጅ ነኝ። ስለዚህ ይሄን ነገር እንደማልችል አስረዳኋት ማለት ነው። መመለስ እፈልጋለሁ ወይ ቢሮ መልሽኝ፣ መቀየር እፈልጋለሁ። ያልሽ ጽዳት ብቻ ነው፣ እሺ፣ ምግብም ችግር የለውም እደረባለሁ፣ ግን ከልጆች ጋር ይሄንን መያዝ አልችልም ብዬ አስረዳኋት። እሺ እሺ እያለች የሚያገለግለው ደግሞ ለሶስት ወር ነው መቀየሪያ ግን ያው ሶስት ወር ካለፈ ወዲያ መኖሪያ ፍቃድ ይቃማውን ያሰሩልሃል። ህጉም የሚሰጣቸው የዛ ሀገር ህግ ለሶስት ወር ብቻ። ስለዚህ ዛሬ ነገ እያለች እንደምንም ቀጠሮ እያበዛች ሁላ ትመጣለች፣ ትተኛለች፣ አታየንም ጭራሽ። አትቆጣጠረ ሁሉን። ይሄ ነው የሚቆጣጠረው። እና ከዛ በዛ የተነሳ ሶስት ወር ሲያልፍ ህጋዊ መኖሪያ ፍቃድን አሰራችሁ። ከዛ ወዲያ ምን ትሆናለህ? መቀርማችን ምንም አችልም። እንደ ፊርማ ብለው ሲያልቅ ነው የምትቀየረው ወይም የምትወጣው።

ከዛ ሞቴን ወደድኩት። በቃ በሞት ነገር አይነት ነው። ለምን መኖር እንዴት ከሆነ ለምን መጣሁም? አለ ልጅነትም አለ አለማገናዘብ ያስኳት ወዳሴ ማርያም አለችኝ። እስካሁን ለምስክር እንደታመረ የተቀመጠች እመቤቴ፣ አንደበቴ የፈታችበት የጻርቃኒዋ ንግስት ፊደል ያስቆጠረች በዚያ ወዳሴ ማርያም ናት። ነው ይጀምርች ቢሆን እሷን ማታ ማታ እያደረስኩ ማልቀስ ሆነ። በቃ ይሄን ስራ እመቤቴ ናት አንደበቴ የፈታች። እንደሄድኩኝ በሄድኩኝ በወር ከአምስት ቀን ነው አማርኛ ማንበብ የቻልኩት። በእመቤቴ ተመሬ ያለችንሽ፣ ግን አልችልም ነበር ከዛ ፍችልኝ እያልኩ ፊደሎችን ብቻ እያየሁ በማላውቀው ሁኔታ ማንበብ ጀመርኩኝ። እንዴት እንደሆነ ቀነባበርኳችሁ አላውቅም። እና ከዛ ማታ ማታ እሷን ወዳሴ ማርያምን አላቋረጥኩም። ከዛ ሁሌ በቃ በጣም አማረር ነበረ። ማለት ወይ አገሬ ነው ወይ ደሞ የሆነ ነገር አድርገኝላት ነበር። እሷን ስላት እሷን በቀውላ ነው። በጣም ጥሩ ሴት ናት። በነገራችን ላይ እንደዚህ የምትከፋ አይደለችም። ግን ለልጆቹ አደራ በጣም ኃላፊነቱ ከባድ ነው። ሁሌ በጣም እጨነቃለሁ። እና አንድ ቀን ጥቅምት ተወድሁ በ24 ተክለየለት የእኛ የሆነ ቤተሰብ ነይናውጣሻል ከዛ ቤት ውስጥ ቤተሰብ ናቸው ግን የአጎታ ክስት ልጆች እና በቃ መውጣት አልፈለኩም። ጭንቀቴን ሲያዩ ነይ በቃ ውጪ ቢያንስ ሀገርም ስራ ከፈለግሽ ትሰሪያለሽ እኛ ጋር አሉ። ከዚያ ያን ሀሳብ ሲመጣለኝ ውስጤ አልተቀበለውም፣ የሆነ ግራ ገባኝ ተምታታብኝ። ከዚያ እንደዚያ እየተባለ ሀያ ስድስትም ሀያ አምስትም አለፈና በሀያ ስድስት ማታ ለሀያ ሰባት አጥሚያ ጥቅምት የአመቱ ነው እንግዲህ መድኃኒዓለም ከማታ ስቅ ስቅ ብዬ አርባራሁም መድኃኒዓለም ተማፀንኩት። በህልሜ ተኝቼ ሁለት ሰዓት ባልሞላ ውስጥ በፊቴ ላይ እንደዚህ በአራት ማዕዘን የተሳለ ስዕል፣ መድሀኒዓለምን ስዕል ፊቴ ላይ እንደዚያ ወደ እኔ አይኔ ላይ ብቻ ያበራል። ከዛ ተነሽ ልጄ ተነሽ ይለኛል ብዬ ቀና ስል እሱ ነው። ቆይ ማነህ ስለው መድሀኒዓለም እኔ ነኝ። ጠዋት ሁለት ሰዓት ላይ ውጪ፣ እኔ እከተልሻለሁ አለኝ ማለት ነው። ከዛ በጣም ድንግጬ በህልም የተነስች እንደዚህ ግርግዳው ላይ አገኘሁት ስነሳ አባተርኩኝ። በስመ አብ ምንድነው የምራዩት? መድኃኔዓለም ለምን እሱን ያወራኝ? በቃ ተዛ ሰዓት ጀምሩ መኛት አቃተኝ። በጣም ፈርቼ ማለት ነው። ከዛ እንደዛ እየሆነ ነጋ። ትምህርት ቤት የሚሄደው ምሸኙ፣ እሷም ሄደች። መኛ ተኝተዋል በህምንተኞቹ ማለት ነው። በቃ ጠዋት ላይ ውጪ፣ ውጪ፣ ውጪ፣ ውጪ የሚል ስሜት አለኝ። ለመውጣት ፈራለሁ ግን በመውጣት ፈልግ ዋና ከተማው ላይ ነው ያለሁት። ሰው በግር የማይንቀሳቀስበት ቦታ ነው። እዛ ቦታ ላይ በቃ ጠዋት ሁለት ሰዓት ሲልክ እኔ አምላክሽ ነሽ ብሎኝ የለ ለምን አልወጣም? በቃ ስሜቱ እንደዚያ ወይ ሀገር ነው ወይ ሞት ነው። በቃ እኔ ተብያለሁ። ለምን ፈራለሁ? መመለስ እችላለሁ። እነሱ ትምህርት ቤት ናቸው። ኖርማል ወጣሁ። ከዛ ጠዋት ላይ ያው ውጭ የሚለው ስሜት በጣም ተገፋፋ። እፈራለሁም ልውጣም ላለሁም እና እንዴት እፍን ያለሽ ብሎሽ ትፈሪያለሽ ነገር አይነት ስሜት ነው የሚሰማኝ። ከዛ በሩ ሁለቱንም ገርበብ አድርጌ ታመሙትም ስላሉ ባጣ የሆነ መሄጃ ባጣ ልመለስ ማለት ነው እበሩ ጋ ስደርስ ምን ትዝ አለኝ። በቃ የአርባ አራው መድኃኒዓለም እኔም አላውቅም አንተ የምታውቀኝ የምር ወጥቼ ከሰራ ሆኝ እናቴ በቤቴ ትዘክርሃለች። አባቴ ግን በአመት ሁለቴ ደጅ ይመጣል። እኔ ሀገር ስገባ እኔ ዝክሩን እቀበላለሁ። እዛ ሆኜ ንብረት ካለኝ ደግሞ በተለያየ የጎዳና በጎ ስራዎች ላይ በ123 123 ሰው እዘክራለሁ በአመት ሁለቴ ብዬ እዛው እኮ ነው ለዛ ያም ብዬ ወጣሁኝ። ስወጣ ደግሞ በጣም ቅልጥ ያለ አስፋልት ነው መኪና ነው በሰው በግራ አይከሄድም እዛ ሀገር። ዝም ብዬ ገባሁበት በቃ እንዲህ ያበደ ሰው የለም ዝም ብሎ የሚሄድ በማስፋልቱ ላይ ቀዋል ጥላ አስፋልት ነው ማንም በግራ አይገድም። በዛ ቦታ በቃ ጤነኛ እንዳልሆንኩ ስለገባቸው እንደ ቆመ መኪና ሁሉ እንደ ቆመልኝ በቃ። ጠዋት ነው ለሰዓት ነው ነገረ ስራይ ጥሩ አይደለም። ከዛ አንዱ በጣም የውጭ ዜጋ ነው፣ አገ ያዘኝና መኪናው ደሎ ምን ሆነች ነው አለ። አልመልስም ምንም አወራሁኝ ነው ምንድነው ሲለኝ ዝም። ስልክ ነበረች ትንሽ ስልክ፣ እሷን ሲያድ ቁጥር አገኘ ፊት ለፊት፣ ከማታ ላይ የተደዋወልኩት ሰው ሲደውላ አክስቴ ልጅ ናት። ከዛ ደውሎለት የት ነሽ ስላት እዚህ ቦታ ነኝ አለ። የሷ ቤት በጣም ቅርብ የሚገራረም ያልሆነ መከራ ቤት ወስዶ እዛው ቅርብ ቦታ ስለሆነ ብር ምስጥ ስለው አይ አለኝ። ጠዋት ነው ቅርብ ነው እዛው በሰላም ተቀላቀየ። እግዚአብሔር ይመስገን። ከራያድ ወደ ጅዳ ከዛ ጅዳ ደግሞ የሚባል ዋና ከተማው ራያድ ነው፣ ግን የተለያዩ ላይ ወደዛ መጣሁ እህትም ስለነበረችኝ እዛ መጣሁኝ። እግዚአብሔር ይመስገን እንግዲህ ቀሪውን አመት እዛ ሳለፍኩ የአርባራው መዳን ያለም ያው ይህንን አድርጎልኝ ወደዚህኛው ህይወት መጣ። አሁን ፈተናው የሚጀምረው በእምነት ነው። እንግዲህ ምክ በዚያን ዘመን ክርስቲያን መግደል ለነሱ የሚያጸድቅባቸው ዘመን ነው። ክርስትና ስሙ ሀዛብ ሲባል ገና አይሰማም ስሙ እዛ በጣም ይፈራሉ፣ ይንቀጠቀጣሉ። ሲሰማ ገና ስሙ ና በቀረ እንግዲህ የእምነት ፈተናው ጀመረ። በዛን ሰዓት እዛ ትፈቅጀን የመጣሁት ማህቴ ቤም ያለ እንግዲህ ማህተባው ልቂ መጣ። በውሸት ስገጅ ሙስሊም ነኝ ብለሽ ሂጂ ስራ መጣ። እኔ እንዴት ሆኖ ስራ አጥቼ ይቀመጣለሁ? ሰማዱ የሚያመጣውን አየዋለሁ፣ አልሄድም። በቃ አስመስሎ ሰግዶ ወይ ዚያን ዘመን እኔ ግን በቃ መድኃኔ አለም አለ አልሄድም በዛ ምክንያት አልኩ። አንድ ምጥዋ ማለት በዛ ሀገር እኛ ጋር እንደ ቄስ ማለት ነው። በጣም እነት አክራሪ ናቸው። ያ ስራ መጣ። ስራ በጣም ከባድ ነው ተብሏል ስለዚህ ሰራተኛ ስለማይቀመጥላቸው ስራ ከባድ ስለሆነ ምንም ትሁን ብቻ ትምጣለች። እምነቷ እንዴ ነው ሲባል ማለት ነው ግን እኮ ጥዋ ነው የሚገርም። ከዛ በሄድኩኝ በአምስተኛው ቀን እዛ ቤት እኔን ወደ እምነት ለመመለስና መስቀሉን አንገቴ ላይ እንዳየው ብዙ ነገር ያጠር ነበረ። እኔ ደግሞ በፍጹም መስቀሉም አይወልቅም አልደብቅም። ወደ ውስጥም አድርግ ይሉኛል፣ አልደብቅም አልፈልግም ነው የምለው። ከዛ በመጣሁ በአምስተኛው ቀን የሌ ልጅ አለውና ከትምህርት ቤት ሲመጡ በረንዳው ላይ የሚጥል ነበረበት አሉ። እና እኔ ገና አምስት ቀን አዲስ ነው ለቤቱ። ከዛ እዛ በረንዳ ለውድቅ ሲል ያ ልጅ አፍንጫው መተው በረንዳው ያለኝ ይጥላልበት ነገርና በጣም ሰው ነው ቶሎ ደርቋል። ልጅቷ መጮህ ጀመረች። አላየች ለመጀመሪያ ለምጀመሪያ ጊዜ ነው የምታይኝ ልጃቸው ያገባኝ ናት። ከዛ ያ ልጅ ስናነሰው ሞቷል፣ በቃ በጣም ደርቋል። እኔ ማታ ማታ ማደርስባት ትንሽ ይጸልታለች፣ ውዳሴ ማርያም እዛ ላይ ጸሎት ኋላ አስቀምጣለሁ መቃጅቱ ደነገጠኝ። ሰውም ተጠራራ ተተራመሱ። ገጠራማ ስለሆነ ወደ ሐኪም ቤት መውሰድ አልቻሉ። በጣም ደነገጠ ሰውዬው። እስኪመጣ እየተጠበቀ ነው ሊወስደው። በቃ የለም እኔ ስነካ ምንም ቀዝቅዟል። ሁለተኛ ደግሞ በቃ ጥርሱን ገጥሟል እንትን ብሏል በቃ። ከዛ ቤት እየገባ በረንዷ ላይ ነው ገና እኛ ጋርም ሳይመጣ ፎቅ አለ፣ እዛ ላይ ነው የተደፋ ልጁ። ስጠራኝ ብቻ ነው የወረድኩት። ከዛ ያ ልጅ ታቅፈን እንትን አልኩት። ከዚህ ያ ሰውዬው ሲመጣ በጣም እጁ እየተንቀጠቀጠ ነው፣ ይዞት እንኳን መሄድ አቃተው ወደ ሐኪም ቤትና እኔ እኮ የጸሎት አለኝ በርጮ አልኩት። ምንድነው የጸሎት አለኝ እንትን ሀገር ዘምዘም ይሉታል እንደናንተ ዘምዘም የምንለው ነው የማርያም የተደረሰበት ነው አልኳት። ኦኬ ማርያም አለኝ። አዎ አልኩት። እስኪ ታስነሳት እኔ ክርስቲያን መቋም አቆማለሁ አለ። ከዛ ያን ጸሎት አመጣሁ ማምላክ ታምር ስሬና ይህ ለእኔ አይደለም ለቀጣይ ሰራተኛ ለሚገባው ተጽዕኖ እንዳያመጣ በእምነት እንደዚህ እንዳይከራከሩ አስመስለው እንግዲህ ክርስቲያን ሆኖ አባታችን እያሉ ነው የሚሰግዱት በሙስሊም ንጹህ ክርስቲያን ናቸው። ያንን ነው አላረግም ራሱ ያልኩትና ከዚያ ምን ተፈጠረ? ያንን ፊቱ ላይ ነው አንድ ገና ስረጨው ብሎ ወደ ልቡ መለሰው ሰውየ ትንቀጠቀም፣ ሴትዮ የለች ምድር ተኝታ ትንፈራግጣለች። ያን ይዘለት ውሃ ምን ጸበል ይሄም ውዳሴ የደረሰባት ሰኔ ጎልጎታ የለባትም ራሱ ውዳሴ ማርያምን ያርጋ ነው እንት አንቀጸ ብርሃን ወዲስዋ መላክተና ይልኔ የተደረሰበት ምንም ሌላ የለው

መቃም ማምላክ ክብር ሰጠች። በዛ ቤት እንዴት ሆናለሁ ያልኩት ወይ እንደዚህ ያሉኝ ሰማአቱ አለማ ቤት ያለች ያልኩት ማተቤም ሳልበጥስ ይሄው ለ12 አመት ነው። 6 አመት ሰራሁና የመኖሪያ ፍቃድ እንዲስተካከል ሲነግሩኝ፣ የመኖሪያ ፍቃድ መስተካከል ስለማልፈልግ ወጥቼ ሌላ ጋ ገባሁ። መድኃኒዓለም ደቀ መዛሙርቱን ይዞ በሚያስተምርበት ሰዓት የለበሰው ልብሶች ምናምን እንደዛ ሆኖ አዎ እንደዛ አይነት አለባበስ ለብሶ እናቴ ኪዳነ ምሕረትን ይዟት በበር ሲገባ አየሁት። በቤት የመኖ ክላስ የመኝታ አይነት ሲገባ መንፈሱ አለ። እኔም አለው በቃ የትም ታታ ስሜን ነው የሚሰማን። እኔም እያየኋቸው ቀጥታ ሲገቡ ልጄ ይሄን ጾም ሀረብ ሀገር እስካለች እንዳታቋረጭ ብሎ ከእናቱ መቀነት ላይ አንድ ናት የሆነ የቃጫ እንትን የለም የተገም ክሮች የምትመስል ከመቃነቷ ምዝዝ አድርጎ ሰጠኝ። ይህን መቃነት ወገብሽ ላይ ታጠቂው ከዛ ተበራቻለሽ ብሎኝ ከበር ሲወጡ አየቸው። በጣም ፈረች፣ ተንቀጠቀጡ። ወደዛው መለሰኝ መንፈሱ። ያየሁትም ማመን እያቃተኝ የሆነ ምንድን ነው ነገር ተምታታብ። ከዛ እንደ አጋጣሚ አዲስ ጫማ እንደዛ አይነት ጫማ ገዝች ቁጭ ብሏል? ያንን ሰመን ስለሰጠኝ ስላየሁት ያን ጫማ ክሩን አነሳውኝና በስልክ እንማደርሰው በዛን ሰዓት ሰኔ ጎለጎታ መልካ መልካዎቹን በስልክ እንማደርሰው። ከዛ ዛ ጸሎት ቦት ያስቀምጨ ያን ባረኩት አጸልይ በላው ላይ ማለት አማትቤ ባረኬ ወገቤ ላይ ታጠቅኩት። ከውስጥ እንግዲህ ጧፍ ጥለት እስካገኝ ድረስ ይሄን ልታጠቃለው በይ ያን ስለሰጠኝ ወገብሽ ላይ ታጠቂው ስደት ላይ እስካለሽ ይሄን ጾም እንዳታቋርጭ ብሎ ያንን ታጠቂው። ለረጅም አመቆየው ቢያንስ ሁለት አመት ከስድስት ወር እንደዛ ቆየው። ከዛ ጧፍ መንጣት ጀመረ። ከዚህ ሀገር አይገባም ነበር ድሮ ብዙ ነገር ተዚህ መምጣት ሲሚ ጸሎት መጽሐፍ፣ ምስል አድምስ ምናምን መምጣት ጀመረ። ድሮ ክልክል ነው አይቻልም አያልፍም ጭራሽ። ከዛ ሙሉን አስመጣው ፋንታ እጄም ላይ ክርና እሱን እግሬም ላይ ወገቤም ላይ መታጠቃ መጣ። ያጾም እግዚአብሔር ይመስገን በቃ ተጀመረ። ከዚያን ጀምሮ አርብም ብቻ ሳይሆን ሰኞም ሮብም ተጀመረ። በዛ ምክንያት በቃ ብዙ ችግሮች መጡ ወደ እኔ። ይነፋኛል ያን የጸሎት ዋስጠጣው የሌለ ነፍሳት ይወጣል። አሁንም የባዕዱ እነሱ ጋር እያወራሁኝ ምናምን ስቃወመው ይመጣል። አሁንም በጣም ብልሽሽት ያደርገኛል። ከፎቅ እስከ መጣል ድረስ ደርሶ ነበር፣ እግሬን እስከ ማበላሽ ድረስ እኔም እግዚአብሔር አለ አታሸንፈኝም እያልኩኝ፣ በጣም ውጊያው በጣም እኔ ጋር እንደበረታ ሲሰሙ በሌላ ሰው ቤተሰብ ማዘን አመጣ። እናቴ አለችው እኔ እኮ ለአንቺ ነው፣ ወይም ለእናንተ ለልጆች ነው እንደሚሆነው የቀረው እድሜ እኔ ትንሽ ነው። ለምን እድሜ እኔም የሰጡኝ ቤተሰብ ነው ስለዚህ እኔ አቆመዋለሁ ግን እናንተ ታልቃላችሁ አለችኝ። አንቺ ግን ሰይጣንን ስታመልኪው ያላለቅን መድኃኒዓለም ስታመልኪ ካለቅን እውነት ልሻለሁ እኔ የምለውን እልሻለሁ ያን ጊዜ አልኳት። ከዚያ እሺ ብላ ያንን ነገር እንደውም ለትንሽ ጊዜ ኩርፊያት ነበረ። በዚህ የተነሳ አላወራም ብዬ ከዛ ደውላ ንስሐ እሑድ እገባለሁ አለችኝ። እሮብ ቀን አይ አላ ምንም አልኩኝ ማለት የኦሮብ እና ዓርብ ተራራቁብኝ። በቃ እስኪመጡ በጣም ለምን ረጅም ወመት ታግለህ ታግለህ ታግለህ ሲሰማ የሆነ ድንገት መርዶ ነው የሚመስል እና በጣም በቃ አልሰለቸኝም። ግን በዚያን ዘመን አሁን ብሶ እንዴ ብሎ ትውት ያደርጋል። እኔ ግን እለት እለት በደወልኩ ቁጥር ደህና ናቸው ሳይሆን የምሰብክው ያንን ነው። ለምን ያውቀዋል፣ ውጊያው ያንን ነው። ከዚያ እሺ ብዬ ያቀደ እሑድ ሲመጣ እሑድ ቀን እሳ ገብታ ሰኞ ቀን እህቴ የኔ ታናሽ ትታመም ነበረ ብድግ አድርጋ ወንቅሽ ቅዱስ ገብርኤል እሄዳለሁ። ከዛ በህልሜ ማለት ነው። የሆነ በጣም የሚያምር ቦታ አረንጓዴ ቦታ ነው። መስመር አለው እንደዚህ፣ ቀጥታ መስመር የሚያምር አስፋልት ነው። ማታ እኮ ነው፣ ሌሊት ነው። በዛ መንገድ ብዬ እሄዳለሁ

ደግሞ በጣም የሚገርሙ ፍጡር በዓለም የአይቻቸው የማላቅ ፍጡር ናቸው። ቆይ እነኝህ ምንድን ናቸው ስላት እነኝህ እነኝህ እነኝህ እነኝህ ሁሉ አየሻቸው አለች። እናንተ ቤት ሲገበሩ የነበሩት ናቸው። አየሻቸው ስልክ ላይ በጣም ያዩ ያዩ ዘርኩ ይሄ ማን ነው ስላት ጥሬ ስጠሬ ካፈምታት ጠቋር እስኪ ማን ነው ስትል የሆነ እንቅስቃሴ ያሳያሉ። ግን እኮ ለማየት ይዘገንናሉ። ከዛ ማምላክ እኔ ጋር ያሉት እንዲያስረሻችኋል ስላት አዎ እንደዛ ሰርይልሻለሁ እሺ ስለኝና ወደ ኋላ ስትወጣ እኔም ፈርቼ ድንግጥ ብይ እንዳይነሱና እንዳይይዝ ፈርቼ ወደ ኋላ ለመውጣት ስሞክር ንቅት አልኩኝ። እንቅልፍ ስነቃ ሰውነቴ በጣም አልቦኛል። ሄጋ የሚነደው ትኩሳት ለስንት ቀን የቆየ ትኩሳት ጠፋ። ግን ምግብ ስላልቀመስኩ ብቻ መቆም አቃተ። ሰውነቴን ባላንስ መጠበቅ አቃተ። እህቴ አልኳት፣ ዳንኩኝ እኮ ስላል እንዲህ ብላ ስትነስ ስታየው የለም ትኩሳቱ። በጣም ገረማት። እመቤቴ እኮ እንደዚህ እንደዛ አለችኝ። ስለዚህ እኔ ጋሉ በሙሉ የሚቃወሙኝ ተይዘዋል፣ ታስረዋል። ስለዚህ ቆማል እንግዲህ ወደ ማንም የማይቃወመኝ አልኩ። በዛው ተነስቼ እንደምን እየተንቀጠቀጥ ቁጭም እያልኩ በርከክም እያልኩ መልካውን አደረስኩ። በነጋታ እመቤት አንድ ማለት ነው በአስራ ሁለት ተይዤ ከዛ ወዲህ እግዚአብሔር ይመስገን። ጦርነት አለ እለት እለት እጄን፣ ያስቆርጠኛል፣ ያደማኛል፣ ሆዴን ይነፋኛል ብዙ ነገር የሚያደረገው ነገር የለም። እነሱ ቀጥ አድርገው ሲያቆሙት እኔ ጋም ውጊያው ጦርነቱ ቀነሰ የው ስንት ዓመታቸው እግዚአብሔር ይመስገን ዛሬ ሁሉም ቤቱ ቆራቢ ነው ከሁለት ወንድሞቼ በቀር ማርያም ሁሉ በእውነት እናቴ ናት ከስንት መከራ እንትን ያልኩባት ግን ያን ሁሉ ነገር እንዳልፍ የረዳችኝ በቃ እጽናና ነበር እንደ ጓደኛ ነው ማወራት የሚገርመው በጣም ማለት ነው ሰው አሁን ከሰው ጋር ሲያወራ አይደለ እንደዛ እንደምትሰማኝ አምኜ ነው ማወራት ደግሞም እግዚአብሔር ይመስገን ለምኜ ያጣሁን ነገር የለም አንዳንዴ ውስጤ እንኳን አስቦት ሳላወጣው ተደርጉልኝ ያገኘዋል። ማነገራቸው እስክል ማለት ነው እና እውነት የስውሯ እናቴ የመቤቴ ስሟ ይመስገን እዛ ድርሳኛለች። በፈተና በመከራ በችግር ውስጥ ሁሉ አለፌ እዝህ እንድቆም ምክንያቴ ናትና እውነት ክብር ለሷ ይሁን። ከዚያ በመቀጠል ብዙ አሉ የሚመሰገኑ። ይሄ ነው ይሄ ነው ይሄ ነው ብዬ አልጨርስም። በስደትም ብዙ ልጆች ያቁኛል የንሳ ሁሉ ማህበር አለ። ብዙ እግዚአብሔር የሰበሰባቸው እግዚአብሔር ለንስ ያበቃቸው አምስት መቶ አምሳ ሰባት ሰዎች የንስሐ ልጆች አሉ። እዛ በጣም ብርቱ ናቸው፣ ጅዳ ላይ እና ሁሉም ያውቃሉ ይህን ታሪክ የኔን ታሪክ በሙሉ እነሱ ያውቁታል። ይህንንም የንስሐ ማህበር የመሰረትኩበት ምክንያት ያ ነው። ቤተ መቅደሱም ስለሌለ የሚናፍቀን በተለይ ቤቱ ነው እና እነህ መቶች ያውቃሉ፣ በዛ በመከራ በችግሬ በቃ አይዞሽ እያሉ በጸሎት የሚያስቡኝ እኔ ስዝል ለእኔ የሚሰግዱ ለእኔ የሚጸልዩ ነበሩ። በቃ እግዚአብሔር ይማራት ፈተናዋን አቅልላት እያሉ ማለት ነው ከመምጣት የመታገድ ጀምሮ እና ለሁሉም በቃ ለማህበርተኛው ለኦርቶዶክስ በሙሉ እውነት እኔም ሳያውቁኝ ስለ እኔ የሚጨነቁ ብዙ ነበሩ እና ዝም ያሉ እናት አባቶቼ፣ ለሁላችሁም እግዚአብሔር አምላክ ያክብርልኝ። የጸሎታችሁ ዋጋ የዋገር ዶሎኛል ፍጻሜን ያሳምርልኝ።